በሴቶችና እና ህጻናት ላይ የሚደርሱ ጥቃቶችን ለመከላከል ሁሉም የህብረተሰብ ክፍል በባለቤትነት መስራት በጉዳዩ ላይ በቂ ግንዛቤ ማግኘትና ሴቶችና ህጻናት ጥበቃና እንክብካቤ የሚያገኙበት አሰራር መፍጠር ያስፈልጋል። በተለይም ተቋማት አሰራራቸውን በጀትና የሰው ኃይል አቅማቸውን አቀናጅተው ለጉዳዩ ልዩ ትኩረት በመስጠት ሴቶችና ህጻናት የማይጠቁበት ማህበረሰብ ለመገንባት መረባረብ ይጠበቅባቸዋል። በሌሎች የወንጀል ዘርፎች ልክ የኢኮኖሚ ወንጀልን ቦታ ሰጠን ቅንጅታዊ አሰራር አሳልጠን እንደምንሰራው ሁሉ ልዩ ትኩረት የሚያሻ ልዩ የፖሊሲ ኢሹ መሆኑን ፐብሊክ ፖሊሲ ተብሎ የሚያዘው በሌሎች ሀገሮች ላይ ይሄ ኢሹ መሆኑን ይሄ ጭብጥ መሆኑን ከግምት ውስጥ አስገብተን በልዩ ትኩረት ቅንጅታዊ አሰራርን ተፈራርመን ተፈራርመን ቃል ገብተን ቃል ኪዳን ይዘን በጋራ ልንሰራው የሚገባ በጋራ ልንከላከል፣ በጋራም ምላሽ ልንሰጥበት የሚገባ ተጠያቂዎችንም ተጠያቂነትን ልናረጋግጥ የወጣ ሕግ እንዲተገበር ልናደርግ የሚገባ መሆኑን ከግምት አስገብተን የተገናኘን መሆኑን ከግምት ውስጥ እንድናስገባና ይህንን እንድንይዝ ነው። በሴቶችና ሕጻናት ላይ የሚፈጸሙ ጥቃቶችን ለመከላከል ከ2016 እስከ 2020 ተግባራዊ እየተደረገ ያለው የአምስት ዓመት ስትራቴጂክ እቅድ ውጤታማ እንዲሆን ለቅንጅታዊ አሰራር ትኩረት ተሰጥቷል። የብዙ ተቋማትን ቅንጅት የሚፈልግ ነው። ስለዚህ ሕብረተሰቡን ከማስገንዘብ አንጻር ሁሉም ሰው ኃላፊነት አለበት። ስለዚህ ያንን ኃላፊነት እንዲወጣ ምላሽ መስጠት ላይ ፖሊስ፣ አቃቤ ሕግ የሚመለከታቸው ሴቶችና ማህበራዊ ዘርፉም ትኩረት ሰጥቶት እንዲሰራ ቅንጅቱን ደግሞ ማጠናከር ነው። ስለዚህ ከበፊቱ ስትራቴጂ በሶስት ነገሮች በጣም ልይ ይለያል። አንደኛው መከላከልን ታሳቢ ያደረገ ነው፣ ሁለተኛው መረጃ የያዝ፣ ሶስተኛው ደግሞ ቅንጅት ላይ የተሻለ ስራዎችን ታሳቢ አድርጎ የወጣ ነው። ጥቃቶች ከተፈጠሩ በኋላ ጥቃት ፈጻሚዎች ላይ የተሟላ መረጃ በማግኘት አስተማሪ እርምጃዎች መውሰድ እንዲቻል ከፍትሕና ከፖሊስ ተቋማት ጋር ያለው ቅንጅት መሻሻል እንዲያሳይም እየተሰራ ነው። ለዚህ በሴቶችና ሕጻናት ላይ የተፈጸሙ ያሉትን ጥቃቶችን በቁጥር ደረጃ ያሉትን እንኳን ስናይ ለእነሱ ምላሽ እንዲሰጡ ከማድረግ አኳያ በተለይ ከፍትሕ አካላት ጋር በቅንጅት የተጀማመሩ ስራዎች አሉ። በተለይ እነዚህ እርምጃ እንዲወሰድባቸው በተለይ ጥቃት አጥፋ ማነው አድራጊዎች ላይ እንግዲህ በድብቅ አንዳንዴ በድብቅ የሚኮንበት ሁኔታ ነው ያለና ከዚህ አኳያ እነዛን ጥቃት አድራሾችን ራሱ ተሎ እርምጃ እንዲወሰድባቸው ከማድረግ አኳያ እንግዲህ ተግባሩ ውስብስብ ከመሆኑ ጋር ተያይዞ እንደዚያን ነገሮች ራሱ በተቀናጀው መልኩ የመስራት ሁኔታ በሰፊው እየተሰራ ያለበት ሁኔታ ነው ያለበት። በአሁኑ ጊዜ በሴቶችና ሕጻናት ላይ የሚደርሱ ጥቃቶች መልካቸውን እየቀየሩ በኢንተርኔት የሚከናወኑ እንደመሆናቸው ልጆች በቀላሉ የጥቃቱ ሰለባ እየሆኑ በመሆኑ የግንዛቤ ማስፋት ስራ በእጅጉ አስፈላጊ እንደሆነ ይነሳል። በብዛት ሰው የሚያዩ ፊዚካል ቫይለንሱን ብቻ ነው ፊዚካል አታክ መደረግን ብቻ ነው። አሁን ደግሞ በሶሻል ሚዲያ ሆኗል። ለዚህ የሚያዘጋጀን ስትራቴጂክ መንደፍ እንዳለብን ለዚህም መዘጋጀት እንዳለብን በደንብ ተወያይተናል። ይህን ነገር መከላከል እንዳለብን፣ ማስተማር እንዳለብን ሚዲያዎች ሳይቀሩ እናንተም ጭምር፣ በተለይ እነኚህ በሶሻል ሚዲያ የሚደረጉ ቫይለንሶችን ለመከላከል ትልቅ ግብአት ትሆናላችሁ፣ ታስተምራላችሁ ህዝቡ በደንብ እንዲያቅ ግሎባላይዜሽን መሰረት ተደርጎ የሚፈጸሙ ወንጀሎችን እያወቀ እንዲከላከል አጋዥን ትሆናላችሁ ብሎ ይታሰባል። ጋቶች ከተፈጸሙ በኋላ በፖሊስ የምርመራ ሂደት የዲኤንኤ እና የአይምሮ ሕክምና ማዕከላት በቅርበት አለመኖራቸውና ከፍተኛ ወጪ የሚያስወጡ መሆናቸው በፍትህ አሰጣጡ ላይ የሚፈጥረው መጓተት እንዲቀረፍም እየተጠየቀ ነው። ዲኤንኤ በቅርብ ጊዜ ነው ሀገራችን ራሱ በፖሊስ ደረጃ የጀመረችው እሱም ቢሆን ከፍተኛ በጀት የሚጠይቅ በእኛ ኮንቴክስት ደግሞ ይሄን ለማስመርመር ካለን ባጀት አንጻር ከፍሎ ማስመርመር በጣም ከባድ። ስለዚህ እኛ ጋር ችግር አለ። እሱም አንድ ማዕከል ነው። ፌዴራል ፖሊስ ብቻ ነው እንትን የምንለው። በቀጣይ ምናልባት አቅማችን ሲፈቅድ የክልሉ መንግስት በሚወስደው ኮሚትመንት መሰረት ወደኛም የምናመጣው ሆኖ ግን ደግሞ አሁን ላይ በእጃችን የሌለ ስለሆነ የግድሱን መጠቀም ያስገድደናል ማለት ነው። እንዳም ሆኖ ግን በባጀት እጥረት ምክንያት መመርመር ያለባቸው ሳናስመረምራቸው የሚቀሩ አሉ።